በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ይህን ስንክሳር ከማን በፊት በቅድሚያ አንድ ጥያቄ ልጠይቀወት። ጎንደር ከተማ ነዋሪ ከሆኑ ወይም ከተማዋን የሚያውቋት በታሪክም የሚረዷት የተረዷት ከሆነ አንድ ጥያቄ ልጠይቀው። ከተማዋ ውስጥ ጅብና እባብን የመሰሉ አራዊት ነዋሪውን ሲገድሉ ወይም ሲያቆስሉ ተመልክተው ካልሆነም በታሪክ ሰምተው ያውቁ ይሆን? ይሄ ጥያቄ ነው። መልሶ በጭራሽ አላውቅም እንደሚሆን እገምታለሁ። ምክንያቱም ነገር እንዲረዱኝ ሌሎች የሀገራችን ዋና ዋና ከተሞችን ልብ ይበሉልኝ። እንኳን በሌሊት በቀንም አራዊቱ አይጠፉባቸውም። ታዲያ ጎንደር ከተማ ውስጥ ጅብ የማይገባው እባብና ይንጥ ሰው የማይገድለው ለምን ነው ካሉ በጻድቁ በአባ አብየ እግዚእ ቃል ኪዳን ምክንያት ነው። ሁሉም የሀገራችን ከተሞች የተባረኩ መሆናቸውን ሳንዘነጋ ማለት ነው። ጥንተ ነገሩስ እንደምን ነው ቢሉ አባ አብየ እግዚእ የተወለዱት በ14ተኛው መቶ ክፍለ ዘመን ትግራይ፣ ተንብየን መረታ ውስጥ ነው። የተባረኩ ወላጆቻቸው ያፍቅረነ እግዚእና ጽርሐ ቅድሳት ይባላሉ። አጥምቀው አብየ እግዚእ ሲሉም ስም አወጡላቸው። ያወጡላቸውም የወቅቱ ጳጳስ ሰላማ መተርጉመ መጻሕፍት ናቸው። ትርጉሙም አቢየ እግዚእ ማለት በጌታ ዘንድ ታላቅ ሰው ማለት ነው። አቢየ እግዚእ በሕፃንነታቸው ሌሊት ሌሊት ባህር ውስጥ ሰጥሞ ሲጸልዩ አድረው ቀን ቀን እየተማሩ ብሉይ ካዲስ ጠነቀቁ። ገና በወጣትነታቸው ወደ ታላቁ መነኮስ አቡነ መድኃኒነ እግዚእ ደብረ በንኮል ሄደው መንኮሰዋል። በገዳሙ በጾም፣ በጸሎት፣ በስግደት ተወስነው ከኖሩ በኋላ ወደ ዋልድባ ሄደው የተሰወረች ቤተክርስቲያን አግኝተዋል። በዚያም በአርባ ቀን አንዲት ቅጠል ብቻ ለቁመተ ሥጋ ይበሉ ነበር። ከዚያም ወደ ሀገራቸው ተንቤን ተመልሰው ዛሬም ድረስ ድንቅ ሆኖ የሚታየውን ገዳም መስርተው ብዙ መናንያንን አፍርተዋል። አቢየ እግዚእ ገዳማዊና ጻድቅ ብቻ ሳይሆን ሐዋርያዊ አባትም ነበሩ። ከትግራይ እስከ ደንቢያ ድረስ ሀገረ ስብከታቸው ነበር። አንድ ጊዜ ደቀ መዛሙርትን አስከትለው ለስብከት ሲንቀሳቀሱ ተከዜ ወንዝ አካባቢ ደረሱ። ቀኑ ነሐሴ አስር ነውና ተከዜ እስከ ገደፉ ሞልቶ ለሶስት ቀናት ባለመጉደሉ ከአንድ ሺህ በላይ ሰዎች ሲያለቅሱ ደረሱ። ጻድቁ በአካባቢው የነበሩት ኢአማንያን አህዛብ ቢሆኑ ምራርተዋልና አምላከ ሙሴ ብለው ጸልየው ወደ ጥልቁ ውስጥ ገቡ። ቅዱስ ሚካኤል አብሯቸው ነበርና ተከዜ ግራና ቀኝ ተከፍሎ መሃሉ የብስ ሆነ። ይህን ድንቅ ያዩ ከአንድ ሺህ በላይ አሕዛብም አምነው በጻድቁ እጅ ተጠምቀዋል። ይሄም ዘወትርና ሲያስር ቀን በቤተ ክርስቲያናቸው ጎንደር ይከበራል የተአምር በዓላቸው ነውና፣ ከዚያም እያስተማሩ ጎንደር ደረሱ። ያኔ ጎንደር በቃህና ንገረብ ወንዞች የታጠረች አንዲት መንደር ነበረች። ጻድቁ ቀንቀን እየሰበኩ ማታ ማታ ዛሬ ቤተ ክርስቲያናቸው የታነጸበት ስፍራ ላይ ሲጸልዩ ያድሩ ነበር። በዚያ ዘመን ጎንደር ውስጥ ጅብ እባብና መሰል አራዊት ገብተው ሕዝቡን ጨረሱት። ይህንን የተመለከቱት አባ አቢየ እግዚእ ወደ እግዚአብሔር አለቀሱ። በፍጹም ልባቸውም ስለ ሕዝቡ ለመኑ። የለመቱንትን የማይነሳ ጌታ ወደ ጻድቁ ቀርቦ በስምህ የተማጸነ በኪዳንህ ያመነ በምድር አራዊት አይሰለጥኑባቸውም፣ በሰማይም ሳትናያይም ጎንደርም አራዊት ገብተው ሰውን አይጎድም ብሏቸው አድርጓል። ጻድቁም የወንጌል አገልግሎታቸውን ፈጽመው ወደ ገዳማቸው ተንቤንም ተመልሰዋል። ይሄው እኛ ምንም ብንከፋ ጻድቁም ብንረሳቸው እግዚአብሔር ግን ዛሬም በጻድቁ ምልጃ ከተማዋን ጠብቆ ይኖራል። ነገን ደግሞ እርሱ ያውቃል። ዛሬ ቤተክርስቲያኑ የታነጸበት ቦታ ጎንደር ቀበሌ 09 ኪዳነ ምሕረት ጻድቁ የጸለዩበት ቦታ ነው። እንኳን በወራዊ በዓላቸው በ19 ይቅርና በዓመታዊ በዓላቸው ግንቦት ወታ 19 እንኳን ለንግስ የሚመጣው ሰው ቁጥር ያስተዛዝባል። አባ አብየ እግዚእ በገዳማቸው ተንቤል ለብዙ ዘመናት በቅድስና ኑረው ሶስት ሙታንን አስነስተው ብዙ ድውያንን ፈውሰው ብሔረ ብፁዓን ጎብኝተው የደህነት ቃል ኪዳን ተቀብለው በአንድ በ140 ዓመታቸው ግንቦት 19 ቀን አርፈዋል። የጻድቁ ክብር ለሁሉ ነውና ባካቹና ክብራቸው ተአምሪሁ ለጻድቅ አቡነ አብየ አቡነ አብየ እግዚእ ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሚን። ከብዙ ተአምራታው አንዱ ጻድቁ አባ አቢየ እግዚእ በገዳማቸው ተንሜር መረታ ሳሉ አንዲት ሴት መበለት መጥታ አባቴ የምጠጣው ጸበል ባክ ስጠኝ ብላ ጠየቀቻቸው። እሳቸው ጻድቁ በውሃ ላይ ጸሎት አድርሰው በሰበን በመስቀላቸው ባርከው ሰጧት። ወደ ባልንጀራዋ ስደርስ ግን ሀሳቧን ቀየረችና ልጠመቅበት ያለችውን ጸበል ልጠጣው ብላ የተቀበለችውን ማይ ጸበል ልትጠመቅበት ልትጸበልበት ወሰነች። ባልንጀራዋንም በላይ ላይ አፍሽልኝ ስትላዘዘቻት እጠጣለሁ ብላ የተቀበለችውን ጸበል ለመጠመቂያ ልታደረግ ባልንጀራዋም እሺ ብላ ልታፈስላት። ወይም ልትጸብላት ያለው ያን ጸበል አነሳች ልታፈሰው። ስትዘቀዝቅ ግን ከሆነው ነገር የተነሳ ሁለቱም ደነገጡ። ጸበሉ የረጋ ደም ወደ መሆን በቅጽበት ተቀይሯልና፣ ፍጹም ፍርሃት የወደቀባቸው ሴቶች እየተሮራጡ ወደ አቢየ እግዚእ በዓት ተደረሱ። ከውጭ ሆነው አባ አባ የሰጠኸን ጸበል እኮ የረጋ ደም ሆነ አሏቸው። ጻድቁም እንዳላዋቂ ምን አጠፋችሁ ሲሉ ጠየቁ። እሳቸውን ግን በመንፈስ ሁሉን ያውቃሉ። አባታችን ምንም አላጠፋንም፣ ብቻ ፍሽልኝ ብዬ ስሰጣት እንዲሆነ ስትል አንዷ መለሰች። ጻድቁ ግን በውሃ በየዋህነት ልጆችም ሁሌም ምንም አላጠፋንም አይባልም ሰው ሆኖ የማይበድል የለምና፣ አንቺም ልጅ አንቺን የኔ ያልሽኝ የምጠጣው ጸበል ስጠይ ነበር ግን ልትጸበይበት ወደድሽ፣ ስህተትሽ ከዚህ ይጀምራል አሏት። የቅዳሴ ጸበል ለመጸበል አይሆንም ለመጠጣት እንጂ በዚያ ላይ አልቦ አቢይ ኃጢአት ከመ አልቦ ከመወልጦ ቃል እንዲል ከውሸት በላይ ከባድ ኃጢአት የለምና። በተጨማሪ ደግሞ ያለ ስልጣን ዋህትሽን አጥመኝኝ አልሻ። ስለዚህ ነገሮች ጸበሉ ተለውጦባችኋል ብለው ወደ ጸበሉ በመስቀል አማተቡ እፍ ቢሉም የረጋ ደም የነበረው ማይ ወደ ጸበልነቱ ተመለሰ። ይህን ያዩ ሴቶች በግንባራቸው ተደፍተው ለጻድቁ ሰገዱ። የአባታችን ጸሎቱ በረከቱ በሁላችን ላይ ጽሑፍ ድርብ ሆኖ ይደርብን አምላካችን በወዳጆቹ ምልጃ ሀገራችን ከክፉ ሁሉ ይሰውርልን። ግንቦት 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ አቢየ እግዚእ ጻድቅ ኢትዮጵያዊ፣ አቡነ ዮሴፍ ብርሃነ ዓለም የ12 ሐዋርያት መቃብር ከጌታ የተገለጠላቸው ኢትዮጵያዊ፣ አቡነ ብስጣውሮ ዘሐይቅ፣ እስጢፋኖስ ኢትዮጵያዊ፣ ቅዱስ የእስድሮስ ሰማይ ታላቁ ሰባት ጊዜ ሞቶ የተነሳ 8,007 ሰማዕታት በአንድ ቀን ብቻ የተገደሉ አባይ አገዳማዊ በዚህ ዕለት ይታሰባሉ። በተኩላና በእባብ ላይ ትጫናለህ፣ አንበሳና ዘንዶን ትረግጣለህ። በኔ ታምኗልና እሰጠዋለሁ ስሜንም ማቁማ አውቀው አውቀዋልና እጋርደዋለሁ ይጠራኛል መልስለት አለው። በመከራም ጊዜ ከእርሱ ጋር እሆናለሁ አድነዋለሁ አከብሮም አለው። ረጅም ዕድሜንም አጠግበዋለሁ